በዚህም የተነሳ በሀገር ውስጥም ከሀገር ውጭ ባሉ ሙስሊሞች ላይም በተለያየ አይነት መልኩ ረብሻ ሲፈጥሩ፣ ሙስሊሙን ሲያጋጩ፣ በሙስሊሞች መካከል የተለያዩ አጀንዳዎችን እየፈጠሩ እንደሚያጋጩ እንደሚያጣሉ በታሪክም የሚታወቅ ነገር ነው። ከዚህ በላይ ደግሞ ይህ መጥፎ ጀማ ከሚለይበት የጥመት መንገዱ ውስጥ ሙስሊሞችን ማክፈር ነው። የእነሱን አይነት መንገድ ያላዘን ሰው ካፊር ነው። ካፊርን ደግሞ ተከትሎ መስገድ አይቻልም። ሰዎችን በማክፈር ላይ በጣም ደፋሮችና ምንም አይነት ደንታ የሌላቸው ሙስሊሞችን ቁርአንና ሐዲስን በትክክለኛ መልኩ ተረድተው ሰሓቦች በተጓዙበት መንገድ ላይ ያሉ አህሉ ሱና ወልጀማዎችን የተለያየ ስም በመስጠት ሙሸቢሃ በማለት ሙጀሲማ በማለት የተለያዩ ስሞችን በመስጠት ሰዎች ከዚህ ከትክክለኛው የሐቅ መንገድ ሰዎች እንዲሸሹ ለማድረግ ሲሞክሩ ይታያል። በዚህ መጥፎ ጀማዓ ላይ እንደ ዋናነት ከሚንቀሳቀሱት ውስጥ አቡበክር ሱለይማን ዑመር ኮምቦልቻ እና የተለያዩ የነሱ አምሳዮች አሉ። እነዚህ ሰዎች በአህባሽ እምነት ላይ እንደ መሪ የሚንቀሳቀሱ ሰዎች አህሉሱና ወልጀማዎች ላይ ጭፍን ጥላቻቸው እንዳወራቸውና በሚናገሩት ነገር ላይም ደግሞ ምንም አይነት ፍትሃዊ ያልሆኑ ሰዎች መሆናቸውን እንመለከታለን። በዋቢያ ተከትሎ መስገድ ይቻላል ወይስ አይቻልም? ካልተቻለስ ለምን ይላል።

ስለዚህ ሼክ ሙሐመድ እብኑ አብድልዋሃብ ነቢዩ ለ ላሁ ለ ሰለም ሰሓቦች ሰለፎች ከነበሩበት አዲስ መንገድ አላመጡም። ስለዚህ እኛም ሆነ እኛም ሆንን ሼክ ሙሐመድ እብኑ አብድልዋሃብ የነቢዩ ለ ላሁ ለ ሰለም ተከታዮች ነን። እንደዚህ አይነት ንግግሮች ጥላቻ ያወራቸው ሰዎች የሚወሩት ንግግር ነው የረሱል ሳይሆን ይህ ነቢዩ ሳይሆን

አስተምሮታል የነቢዩን ለ ላሁ ለ ሰለም አስተምሮት ነው ሼክ ልስላም፣ ሲያስተምር የነበረው ልክ እንደዚሁ ሼክ ሙሐመድ ብኑ አብድልወሃብም ሲያስተምር የነበረው ማለት ነው። ስለዚህ ሼክ ልስላም ወደ ማን አስተምሮት ነው የተጣራው? ወደ ነቢዩ ለ ላሁ ለ ሰለም አስተምሮት ነው የተጣራው ማለት ነው። ይህ አስተምሮት ደግሞ በነቢዩ ለ ላሁ ለ ሰለም ጊዜ ለነበሩ ሙሽሪኮች አልተስማማቸውም። በአሁኑ ጊዜም ላሉት ከአላህ ውጭ ያለን ድረስልኝ ለማለት ማለት እጄን ያዙኝ ማለት ከጭንቅ ገላግሉኝ ማለት እንደዚህ አይነት ነገር የተጋባበት ይህን ነገር ለለመደ ሰው ለለመደ ሰው አሁንም ቢሆን ይህ የነቢያት ጥሪ አይስማማም። ኢማናቸው ትክክል አይደለም፣ ሶላታቸው ትክክል አይደለም። ኢማናቸው ትክክል አይደለም፣ ሶላታቸውም ትክክል አይደለም። ለምን ከአላህ ውጭ ያለን አካል አያመልኩ፣ አላህም በብቸኝነት ያመልካሉ። ይሄ ነው እንደ ችግር እየተጠቀሰባቸው ይሄ ነው ችግር ተብሎ የሚጠቀስባቸው። ይሄ ነው አላህ ሱብሓነሁ ወተዓላ ራሱን በገለጸበት ነገር አላህን ይገልጻሉ። ነቢዩ ሰለላሁ ዐለይሂ ወሰለም አላህን በገለጹበት መልኩ አላህን ይገልጹታል። ይሄ ነው ከነሱ ጀርባ እነሱን ተከትላቸው አትስገዱ እንዲል ያደረጋቸው። ይሄ ነው አይደለም ሙስሊም ካልሆነ ላተስሑ ቁሉት ይህን ሰው የተከትሎ ሶላቱን ይመልሳል ልክ እንደዚህ አይነት የተክፊር ሰዎች ናቸው ኋላ በኋላ ይህ ሰውዬ ካፊር እንደሆነ አወቀ ካፊር እንደሆነ በምን የግድ መስቀል ሲያንጠለጥል ብቻ አይደለም ካፊር የሚባለው ቤተ ክርስቲያን ሲሄድ ብቻ አይደለም ካፊር የሚባለው አንዳንዱ ሙስሊም ነኝ እያለ ወልዒያዙ ቢላህ የእኛን ስም ይዞ ነገር ግን ልቡ ላይ ሰነ ምን የሚያመልካለ ጣዖትን የሚያመልክ ያለው ምንድን ነው? አላህ ስብሓነው ተዓላ በራሱን በገለጸበት መልኩ ስለገለጹ ማለት ነው። የነቢያትን አስተምሮት የተከተለ በእነዚህ ሰዎች አስተሳሰብ ምንድን ነው? ጣዖት አምላኪ ነው። አላህ ያለውን ነገር ማለት ሳይሆን አይ ለማለት የፈለገው እንዲህ ነው እያሉ ያዛቡትን ነገር ማለት ይህ ነው። በእነሱ ዘንድ ትክክለኛ ሰው ወነዑዙ ቢላህ የሳለውን ነገር ነው። ይሄ ነው አላህ እያለ በሰገደ ቁጥር በተደፋ ቀና ባለ ቁጥር የሚስለው ያ ነገር ዱዓ ባለ ቁጥር የሚታየው ያ ነገር ነው። ሰዎችን ከዚህ መንገድ ለማራቅ የሚጠቀምበት አንዱ እንደዚህ አይነት ቅጥፈቶችን በመቅጠፍ እና በመዋሸት ነው። አቢዱ ሰነም በእጁ ናሕ ተርጎ ጠርቦ የሰራውን ያመልካል። ይሄኛው ውስጡ የሳለውን ያመልካል። ሁለቱም መክሉቆች ናቸው። መክሉቅን የተገዛ ላ የኮኖ ሙስሊመን ከእንደዚህ አይነት መታወርነት ወጣ ብለን ተሃዊ በሆነ መንገድ ስንመለከት የነቢዩ ሰለ ላሁ ሰለም አስተምሮት፣ የሰሓቦች አስተምሮት፣ የሰለፎች አስተምሮት ቁርአንና ሐዲትን በትክክለኛ በግልጽ መዓነው ተቀብሎ ማመሳሰልን ከሱ ውድቅ ማድረግ ነው። ይህም የቁርአን አስተምሮት ነው። አላ ሱብሓነሁ ወተዓላ ለይሰ ከሚትሊሂ ሸይ ብሎ ዝም አላለም።

ይህንን አስተምህሮት የተከተለ ካፊር ከሆነ በመጀመሪያ የሚያከፍሩት ማንን ነው ማለት ነው? ነቢዩን ሰለላሁ አለይሂ ወሰለም። ምክንያቱም ነቢዩ ሰለላሁ አለይሂ ወሰለም የትኛውንም የአላህ ባህሪ ይሄ ለማለት የተፈለገበት ይሄ ነው፣ የድ በማለት የተፈለገበት ቁድራ ነው አላሉ። ኢስተዋ በማለት የተፈለገበት ኢስተውላ ነው አላሉም። ልክ እንደዚሁ ሌሎቹም ባህሪያቶች ለአሕባሽና መሰል የጥመት አካላት ነቢዩ ሰለላሁ አለይሂ ወሰለም ትርጉማቸውን አልቀየሩም፣ አላዛቡ። ከዛም እነዚህ አካላት ሼኹል ኢስላም ኢብኑ ተይሚያ በአላህ ስምና ባህርያት ጉዳይ በብቸኝነት ይመለክ በሚለው ጉዳይ በኡሉህያው ጉዳይ ላይ በኪታብ ደረጃም በደንብ ስለተዋጋቸው የያዙትን የሽርክ እምነት አፈራርሶ ስለጣለባቸው በጣም እንደሚጠሉትና ያልሆነ ንግግር እንደሚናገሩት ይታወቃል። እነዚህ ሰዎች በጥላቻ የታወሩ ሰዎች ናቸው የምንለው በምክንያቱም ምክንያቱም አሊ አልጅፍሪ የተባለ ግለሰብ ታውቃላችሁ። በስቴጋሳን በተወሱልም በምንም የነዚህ ሰዎች አካሄድን የሚደግፍና የነሱ የእነሱ ጀማ የሆነ ግለሰብ ነው። በሼክ ልስላም ኢብኑ ተይሚያ የተለያዩ ነገሮችን እያነሳ ረድ ለማድረግ የሚሞክር ግለሰብ ነው። ይህም ከመሆኑ ጋር ዑለማ መሆኑን፣ ሼክ ልስላም መሆኑን ግን አምኖ ተቀብሏል። ይህ ነው ፍትሐዊነት ማለት። ይህ ተመልከቱ እዚጋ ምን እንደሚለው

ድንበር ኃላፊዎቹ መጠንቀቅ አለብን። ሸኹል ኢስላም ሸኹል ኢስላም ኢብኑ ተሚያን ከሚያከፍሩት ከሚሰድቡት ወነዑዙ ቢላህ በአላህ እንጠበቃለን አለ። ከዚህ መንገድ ማለት ነው። ከመቃወሙ ጋር ከመቃረኑ ጋር የሸኹል ኢስላም ኢብኑ ተሚያን ማንነት ተዕሪፍ አድርጎ አውቆ ከዑለሞች ነው። ከሱ ጋር ያለንን ነገር አደብ መያዝ አለብን ብሎ ይሄዳል ማለት ነው። ነገር ግን አንዳንድ ለሼኹል ኢስላም ኢብኑ ተይሚያ ያላቸው ጥላቻ አውሮ የያዛቸው ሰዎች እንደዚህ አይነት ፍትህን ማስፈን አይችሉም። ምክንያቱም ጥላቻ አውሮ ይዟቸዋል።